አራት መቶ ዓመት የቀረ የባርያ ሽያጭ ትሸጣለች። እዚያ ከሄደች በኋላ እኳ እናት አባቷን ከመርዳት ይልቅ ሸቀጥ ወሸላ ለመግዛት የምትወጣ ደደብ መሃይም ምነች ነው የምልህ። ይቺ ተከተለችኝ ያልተከቸለችኝ ምን ታደርግልኛል? ተረፈ ህዝብ ናቸው እነዚህ። ከቁጥር መግባት የለባቸውም። እኔ ጠቅላይ ሚኒስትር ብሆን፣ በሙሉ ዲያስፖራው እነሱን ወደ አገር ቤት እንዲገባ ላረግ። ከጥቂት ሰዎች በቀር በጠቅላላ በትናቸዋለሁ። አይጠቅሙም። እነዚህ ለሀገር ሸክም ናቸው፣ ለህዝብ ሸክም ናቸው፣ ሸክም ናቸው። እኛን ሊያጠፋ ከቆመ ሰው ጋር የሚነጋገር ሴት ካየህ አማራለች። ሞጣ አማራ ብሎኛል ብሎ መነገጃ ነው ያደረጉት። እኔ አማራ ስታምፕ ሰጭ አልሰጭም። ማን አደረግ፣ ቆሻሻ። እኔ ለማንም ሰው አማራነትን አልሰጥም። ሞጣ አማራ ናት ብሎኛል። ከዚያስ አፈንድዳ የምትገኘው ጠላቶቻችን ጋር ነው። አፈንድዶ የሚገኘው ጠላቶቻችን ጋር ነው። ታዲያ እነዚህ ሰው ናቸው እንዴ? ልክስክስ! እነዚህ አማራ ናቸው? ቤተሰብ አሰዳቢ፣ ወንድም አሸማቃቂ። እህቶቻችሁን ያሸማቀቃቸው ወንድሞቻችሁ ተሸማቀው፣ ዛሬ ጠላኳ መጠጣት ጎረቤት አቅቷል፣ ማስተማር ዩኒቨርሲቲ አልቻሉ። የእናንተ እህት ናት የእናንተ ወንድም ነው እየተባሉ አዝናለው። አረብ ሀገርና በውጭ ሀገር ዲያስፖራ በአሜሪካ አውሮፓ ያላችሁ ሴቶችና ወንዶች ሲንዘላዘሉ ወንድሞቻቸው አለቀሱ። ሲንዘላዘሉ ታይተው እናትየዋ ተሸማቀቀች። ሲንዘላዘሉ አይተው አባትዮ አፈረ። ይችን ነበር እንዲያስተማርኩ ይህን ነበር እንዲያስተማርኩ እያሉ አፈሩባቸው። ቂጣችሁን ሆላይን ለመሸጥ የምትወጡ ሽርሙጥናችሁን በአደባባይ የምትገልጹ እንደዚህ አይነት አማራ አለ። እኔ እንደዚህ አይነት አማራ ይቻላል። ሁልጊዜ ሰው ሌባ ነው የሚወደው። ሁልጊዜ ሰው የሚዋሽ ነው የሚፈልግ። እኔ ደሞ አልዋሽ፣ እኔ ደሞ አልሰርቅ። ሁልጊዜ ውሸታ ውሸታምን ሰው ሰው ይከተለዋል። ሁልጊዜ ሌባን ሌባ ይከተለዋል፣ ውሸታምን ውሸታ፣ ሞራል አልባን ሞራል አልባዎች ናቸው። እያንዳንዱ ሃያ ሺ ሰው ሆኖ ከተቀኘ ከተቀመጠ የዚያው ካታጎሪ ነው፣ የዚያች ሴትዮ ወይ የዚያ ወንድ ካታጎሪ ነው የሚንጸባረቅባቸው። ስለዚህ የእኛ ሰዎች አረሉ እኛ ጋር መቶ ሰው በቂ ነው። ሀምሳ ሰው የሰለጠነ የተማረ እውቀትን ይዞ ሂዶ የሚተገብር ብዙ ሰዎች እንዳሉ በዚህ ውስጥ አውቃለሁ። ከሀምሳ ሺህ ኮተታም የአረብ ሀገር ሩዝ ቀቃይ አምስት ሰው ለእኔ ትልቅ ነው። ሸር አርጉልኝ፣ አሁን ሸር አርጉ ሁላችሁም፣ ታብታብ አርጉ፣ ኮፕሊንክ አርጉ፣ ቫይራል ይሆኑ። ጠላቶቼ እኔ እንድጠፋ ይፈልጋሉ። ምክንያቱም የጠራ የነጠረ መረጃ አማራ እንዳያገኘው ህዋቶች ይፈልጋሉ። ሻዕቢያ ኤርትራኖች ይፈልጋሉ። ራሱ ብልጽግና ኦሮሞዎች ይፈልጋሉ። ሱዳኖች ይፈልጋሉ። ግብጾች ይፈልጋሉ። አሉ አማርኛ የሚችሉ የሚገርማቸው። ስለዚህ እኛን ስም በማጥፋት በመቀስቀስ ሰዎች እንዳይከተሉ ለማድረግ ብዙ ነገር ተደርጓል። ሶሻል ሚዲያ በነዘመነ ምናምን ምክንያት ይኸው አያችሁት እኮ ሱዳን ተቀመጠ በዚያ ምክንያት እኔን ለማጥፋት ሞክረዋል። አቀናብረው ሁሉ ቪዲዮ ይዘው መጥተዋል። አልቻሉም እኔ በሞራል የምወድቅ ሰው ስላልሆንኩ አልቻሉኝ ተበትነዋል በሴት መተዋል እህትህን አምጣልኝ ስለው ጠፋ የእናትን እምስ ነው ተሸክሙ የምዞር ስለሆነ የጠፋ ትክክል ነው ደግሞ የተናገሩ ፋክት ነው ዋሽ ቻላቅ ነገም አሏሽ ስለዚህ ውዳቂዎች ወደዚህ አትምጡ ቤታችሁ አይደለም በዚህ ውስጥ ውዳቂ ሰዎች ካላችሁ አሁን ውጡ ለቃችሁ ውጡ ብለው ካርጋችሁኝ ከኛ ቤት ልቀቁ። እኛ የምንፈልገው የሰለጠነ አማራ፣ እኛ የምንፈልገው እውነተኛ ታገይ፣ እኛ የምንፈልገው ለነጻነት የሚዋጋ ፋኖ ነው። እኛ የምንፈልገው በህቡ ተደራጅቶ አራት ኪሎን የሚይዝ ፋኖ ነው። እኛ የምንፈልገው ውሸታም ሳይሆን እውነታን የሚደፍር ነው። እኛ የምንፈልገው ሞራል ያለው አማራ ነው። እኛ የምንፈልገው ታላቅ ለመሆን የሚሰራ አማራ እንጂ ዝቃጫ አማራ አንፈልግም። ስለዚህ ባካችሁ ውጡልን። ገሱንም አትያዙብን፣ አንፈልጋችሁም። ጠላቶቻችንም በዚህ ሚዲያ ውስጥ መገኘት የለባችሁም። ምክንያቱም በፖለቲካ ዓላማ አንገናኝ፣ በአስተሳሰብ አንገ በደምም አንገናኝ። እኛ አማራ ነን፣ ኢትዮጵያዊ አማራ ነን። እናንተ ኦሮሞ ናቸው፣ እኛ አማራ። እናንተ ትግሬ ናቸው፣ እኛ አማራ። እናንተ ወላይታ ናቸው፣ እኛ አማራ። እናንተ አንፈልጋችሁም ነው እያልኩ ያለሁት። ከቅን ኢትዮጵያዊ ኢትዮጵያዊ ውጪ ወደኛ ቤት እንዳትመጡ ጥሪ እናስተላልፋለን። ምን ታረጋላችሁ የአረብ ሀገር ገረዶች እዚህ ውስጥ ምንም አሰሩልን። ሂደሽ ይዛው ሰላሳ ሺህ ቁጭ ብለሽ ወሸላ ለመግዛት ውጭ እኔ ጋ እንዳትመጭ። እዚህ ዲያስፖራ ኡበርህን እየሰራ ለነፃነት እኳ የዝናብ ልብስ አዋጣ ስትባል እኮ መስጠት አልፈለግም። ለሹልቃው ግን አራት ሚሊዮን ብር ስሰጥ ምንም አልመሰለም። እኛ ስለ ፋኖ የዝናብ ልብስ ያነሳነው ነገር ነበር። ለኛ ክብር ለብሪጅስቶን፣ ለኔ እንኳ ትግል ስትሉ ክብር አላሳያችሁ። እንዲሁም የሰሜን አሜሪካ እግር ኳስ ጋር ለመገኘት ወደ አዲስ አበባ የርክ ትኩስ እንጀራ መብላት ስለምትፈልግ ኮንዶሚኒየምን ስላለ እንዳይወስዱብህ የሰሜን አሜሪካ እያልክ በቲክቶክ ላይ ስትጀናጀናት የነበረችን የወንድ ሚስት ለመድፈር በፌስቡክ ሜሴንጀር ላይ ስትጻጻፊው የከረምሽውን የሴት ባል ለመንጠቅ የምትሄዱ ናቸው። በተረፈ ደግሞ መንግስት ነው በጀቱን በጅቶ ራሱ የሰሜን አሜሪካ የእግር ኳስ የሚለውን የሚያቋቁመው። ለምን አማራውን ለመያዝ፣ አንደኛ ቢዝነስ ይሰራበታል፣ ሁለተኛ የተቃውሞ መድረክ እንዳይሆን ማለት ነው። እስከ ኢትዮጵያ የሰሜን አሜሪካ የእግር ኳስ ተጫዋቾች እግራቸውን ነው ይሁት ሰንደል እግር ናቸው። ደግሞ በአብዛኛው ጋጠ ወጥ ሆዳም ቆሻሾች፣ ሞራል የሌላቸው አዲስ አበቤ ነኝ የሚሉ ከተሜ ነኝ የሚሉ ውዳቂዎች። ኦሮሞ ግን የራሱ ሲኖዶስ አለው የራሱ እግር ኳስ አለው። ትግሬ የራሱ ሲኖዶስ አለው የራሱ እግር ኳስ አለው። በዚያ መካከል የሚገኘው ውዳቂው አማራ ነው። በጎጃም አንቀልባ ተዛዝሎ የሰሜን አሜሪካ ኢኤስኤፍኤን የሚባል ጋር ይሄዳል። ወንዷ ወንዱ ሴት ለመመልመል ሴቱ ወንድ ለመመልመል ምንም ሌላ ነገር የለውም። ሌላው ግን እና ብያ አምር ድሮ ወያኔዎች አሁን አብይ ይጠቀምበታል። መድረኩ ታዲያ የተቃውሞ መድረክ ለምን አይሆንም? የሰሜን አሜሪካ የእግር ኳስ ተጣሉ ሲባል ሰምታችኋል። ከደባደቡ ሲባል ሰምታችኋል? ሰላማዊ ሰልፍ ወጥተው እዚያው ላይ አማራ ለመሞቱ ተቃወሙ መንግስትን ሲባል ሰምታችኋል ወይ? ነገረኛ የለም። ስለዚህ ስለ ፋኖ ነው የዝናብ ልብስ ስለተባለው ስጡ ስንል ለከረምነው ነገር ታዘብናችሁ። ሌላው ቀርቶ ለእኔና ለብሪጅስቶን እንኳ ክብር አልበቃችሁም። አሳፈራችሁም ጎፈንድሚ ከፍተን አሳፈራችሁን። ለጸበልተኛው አንድ ነጥብ ሰባት በማርያም ብሎ ስለማለ ሰጠው። ለሀብታሙ አያሌው ስለማለ ሰጠው። ሹልቃው ስሙን ስለገነባ አራት ሚሊዮን ዳላር ነው የሰጠው። ምን አመጣ? ለእስክንድር ነጋ ስምንት ሚሊዮን ዳላር ሰጠ። ያን ያላችሁ ዲያስፖራ አማራዎች ምን አመጣችሁ? ገንዘባችሁን ከመበላት ውጪ እኛ ግን መጠን ለእውነተኛ ታጋዮች የዝናብ ልብስ መጠየቅም የለብንም ነበር። ሞራል አልባዎች፣ ቆሻሻ አማራዎች፣ ሆዳም አማራዎች፣ ቡልሽት አማራዎች፣ በስነ ስርዓትም ነገር እንከፍ አማራዎች፣ የስም አማራዎች፣ የሶሻል ሚዲያ አማራዎች፣ የጉራ ቸራ አማራዎች አይደላችሁ እናንተ አማራዎች። ቆሻሻ ለእኛ እኳ ክብር አልተጨነቃችሁም። 50 እና 100 ዶላር እኛ ገንዘብ ስንበላየታችሁ አታውቁም። እዚህ ውስጥ ያላችሁ ሰዎች ራሱ ተደብቃችሁ የምትሰሙ ሀብታሞች ሳትቀሩ ሆዳም ቆሻሾች፣ የበሰበሰ ስጋ እየበላ ቢራ እየጠጣ የምትፈሳ አማራ ነው እያየሁት ያለሁት። አስረግጬ ነው የምነግርሽ፣ ቆሻሻ ዳያስፖራ ነው ያለው። ጅቢ ብላ አንፈልግህም ቆሻሻ ለማኞች አይደለም። እኛ የለማኝ ልጅ ሁሉ እኛ ለማኞች አይደለም። እስካሁንም በግል ኪሳችን የተባበሩ ተባብረን ነው በተወሰነ ደረጃ እየረዳን ያለ ነው። ብሎክ አድርገው ይሄንን እዚህ የሚሰድን ብሎክ አድርገው ሬጅስትሩ ቆሻሻ። ስለፋን ነው የዝናብ ልብስ ጠይቀን ስንቀሰቅስ ከርመናል። ከዚህ በኋላ እኛ አንፈልግም። ፋኖች እኮ ሰምተው ታዘቧቸው ደወሉልን። አያስፈልግም ነው ያሉ። ቆሻሻ አማራ በሉት ነው ያሉ። ጥቂቱ ነተራሽ እናሸንፋለን ነው ያሉ። ስድብ መንፈስ አለን። ተስፋ ሚካኤል አንተ አጋሜ ቆሻሻ አንበታ ቆርጣ ውጣ ትግሬን አማራ አይደለም። ምን አባት ካገባ አማራ ብረቅ ጠውስ አንተን እንደ ለአማራ የምታስበው እኔ እኮ አራት ዓመት ብታገለል ቆሻሻ። ይሄ ስድብ አይደለም። ልትረገጥ ይገባል። ተሳዳቢ ከሆነ ኢየሱስ ተሳዳቢ ነው። በጅራፍ ነው እያኖጋ ጋ ያስወጣ ከቤተ መቅደስ። አንተ የፉኝት ልጅ ውጣ ነው ያለ። ከዚህ በላይ ካምላክ በላይ ተሳዳቢ የለም። ይለጠልጣ ቆሻሻ ጠላት ፍርት ነው አያ ተባባሪ አይደለም። በክታ አማራ ስለሆንክ ነው። እንግዲህ ለዚህ ነው የሚናቀው አማራ፣ ለዚህ ነው የሚጠላው አማራ፣ ለዚህ ነው የሚተፋበት አማራ፣ ለዚህ ነው አንገቱን የሚቆረጠው አማራ፣ ለዚህ ነው ቡሽቲ ነው የሚሉት አማራ። ሆዳም ነው ነው ያለው ፕሮፌሰር አስራት ሶስት ጊዜ ተፋባል። ቆሻሻ በእንደዚህ አይነት አማራ እተፋባል። እናንተን በዚህ በሌሎች ብሔሮች አዋርዶ እንደዚህ መልከ ቆሻሻ ደግሞ ተሳደብክ። ምና ስድብ ሲያንሰኝ ነው። በጥይት ባገኝ ይቆላ ነበር። የአብይ አህመድ ስልጣን ባገኝ እየነጠልኩ ነበር። ማነድ እንዲህ አይነት ሆዳ በቤተክርስቲያን ውስጥ የተጠለል በመስጊድ ውስጥ የተደበቀ በጴንጤ ድንኳን ውስጥ የሚዘላ አማራ ኔ እኔ፣ የዚህ ዘመን አማራ ምን አይነት አህያ ነው? አህያ እንዴት አላችሁ ትግሬዎች? በጣም እኮ ሲያንስበት ነው። አህያ እኮ ክብር አላት። አህያ እኮ ጌታ ኢየሱስን ተሸክማ አይደለች? ይሄ ዲያስፖራው ብታዩት፣ ይሄ ቁሻሽ በየቤተ ክርስቲያኑ ተደብቆ ተጠልሎ ለመቄዶንያ እያለ ትግሬ ላቋቋመው ድርጅት አብያ ምድሩን ጠመንጃና መግዣ ሲጠይቅ ይሰጣል ለሹልቃው ስሙን ስገነነግ ስለገነባ ዶክተር ነች ስላሉ አራት ሚሊዮን ዳላር ነው ያዋጣ። ስለዚህ ስለ ፋኖ የዝናብ ልብስ ስለተባለው ስጡ ስላልነው ለእኛ ለብሪጅስቶን ለተባለች ዶክተር ለእኔ እኳ ክብር አልሰጣቸውም። ሞጣ እየወድሃለሁ ደንቆሮ አማራ። ሞጣ እየወድሃለሁ ድፍድፍ አማራ። ሞጣ እየወድሃለሁ ፈሪ አማራ። ሞጣ እየወዳለው ቀዘናና አማራ ስለሆንክ ነው። አልፈልግም። ስለዚህ ከዛሬ ቀን ጀምሮ የዝናብ ልብስ ብለንም አንጠይቅም። ትግላችንን መጉዳት ነው። በአደባባይ አንለምናችሁም። እናንተ መዥገሮች፣ ራሳችሁን በራሳችሁ የምትገሉ ሆዳሞች፣ አማሮች ሆዳሞች ናችሁ። ብሔሮች ዝም ብለው አልጠሏችሁም። ሆዳሞች ስለሆናችሁ ነው ልክስክሶች ስለሆናች ነው። የዛሬው አማራ ሞራል የለውም። የድሮ አማራ ግን ግሬስ አለው። በበቅሎና ፈረስ ሲሄድ እኳ ጠመንጃ ነግቶ ሲሄድ ግሬስ አለው። የዛሬው አማራ ባሪያ ነው። ሆዳም ነው። ዛሬ በልቶ ለመሞት ነው የሚፈልገው። ዛሬ ዋሽቶ ለመክበር ነው የሚፈልገው። ዛሬ አወድሶ ለመወደስ ነው የሚፈልገው። እውነትን አይወድም። ሌባን ይከተላል። ዘራፊን ይከተላል። የራሱን ጠላት የሚያከብር እኮ ነው አማራ። አማራ ስተኮም ሲንድሮም ያለበት ነው። እንደዚህ አይነት ህዝብ እየቀጠቀጥከው አንገቱን እየቆረጥከው እንደ አብያ አመር ስትቀጥል ነው የሚያከብረው። ካሞገስከውማ ካከበርከውም አንተን አይፈልግም። አማራ እኮ ኦሮሞው መጥቶ እንዲታገልለት ነው ይፈልግ ትግሬው መጥቶ ሲናገርለት ያጨበጭባል። ከሌላ ብሔር ነው የመጣው። እኛም አማራ ነው ኦሮሞ መጥቶ ሲናገር፣ ታየ ቦጋለ የተባለ ደንቆሮ ውሸቱ ቦጋለ ይከተለዋል። ዶክተር ማረን ነው ምናምን ምናምን የሚባል ደንቆሮ፣ ኤርትራዊ መጥቶ ሴት አውል ሲመጣ ሲናገር ያጨበጭባል። ዶክተር ስለተባለ መሀይም ስለሆንክ ነው አማራ፣ ሆዳም ስለሆንክ ነው አማራ። አማራነት ያሳፍራል ማለት ነው በዚህ ዘመን። እንዴት ሰው ጠመንጃ ታጥቆ አባይን መሻገር አቃተው? ጎበዝ ጎበዝ! እንዴት ፊደል ያስቆጠረ ህዝብ ፊደል የቆጠሩ እንዴት ይበልጡታል? እንዴት ተዋግቶ ሀገር የመሰረተ ከተማ የቆረቆረ ህዝብ የልጅ ልጆች በዚህ ደረጃ ወድቀን፣ የዛሬ አራት መቶ ዓመት በቀረ ባርነት እንዴት ወደ አረብ ሀገር ግማሽ ሚሊዮን በአመት እንሸጣለን? ጎበዝ! ስለዚህ እኔና ብሪጅን እኮ አክብራችሁ አላደረጋችሁትም። አንፈልገውም። የዝናብ ልብሱ በሀገር ውስጥ ሰዎች እንሸፍነዋል። አተላዎች ናቸው አማራዎች፣ አንፈልጋችሁም። ጥቂት አማራዎች ብቻ እንፈልጋል። የነቃ የተደራጀ ሀይልና የነቃ የተደራጀ ፖለቲከኛ ብቻ እንፈልጋል። ህዝብ ሁል ጊዜ መንጋ ነው፣ ከብት ነው። እንደ ከብት የምትነዳው ነው። አስር ጡሩምባ ነፊ በአንድ አንድ ሺህ ዶላር ቀጥሬ ጠቅላይ ሚኒስትር መሆን ይችላለሁ። ዛሬ እኔ ወደ ሀገር ገብቻው አብይን ጥየው ማለት በእውቅና የተጠቅሜ አንድ ሺ አንድ ሺህ ዶላር አስር ጡሩምባ ነፊ ሚዲያዎች ቀጥሬ ጠቅላይ ሚኒስትር መሆን ይችላለሁ እነዳዋለሁ። ህዝብ ከብት ነዋ፣ ከብት ነው። ዛሬ ይሄ ኢትዮጵያዊ ከብት ነው።